ሰላም ሰላም እንዴት ናችሁ? ዛሬም እንደተለመደው መጥተናል። ዛሬ በትንሽ ብር ገዝተን ብዙ ጥቅሞችን የምናገኝበት በቀላሉ ቀን በቀን ልናገኘው ስለምንችለው ቀይስር ያለውን ጠቀሜታ እናወራለን። ይህ ጤናን አርሂቡ የተሰኘ ቻናል ነው። በዛሬ ቆይታችን እነሆ ቀይስርን አርሂቡ ብሎ መጥቷል። መልካም ቆይታ። ቀይስርን አብስሎ ከመጠቀም ይልቅ በጁስ መልኩ ፈሽቶ መጠቀም ከፍተኛ ጠቀሜታዎች አሉት። በውስጡ የያዘውን ንጥረ ነገር ሳይለቅ እሳት ሳይነካው መጠቀም ይመከራል። የቀይስር ቅጠሉ በቫይታሚን ሲና በቫይታሚን የበለጸገ በመሆኑ ለዓይን፣ ለጥርስና ለአጥንት ጤንነት ከፍተኛ ሚና አላቸው ከምንለው ውስጥ ይካተታል። ቀይስር በውስጡ ናይትሬት፣ ሎ ካሎሪን እና አንቲኦክሲዳንትን የያዘ ተክል ሲሆን ታዲያ በውስጡ የያዘው ናይትሬት የደም ዝውውርን ለመቆጣጠር ከፍተኛ ሚና አላቸው ከምንለው ውስጥ ይጠቀማል። የፋት መጠኑ ዝቅተኛ በመሆኑ የሰውነት ክብደትን ለማስተካከል ከምንጠቀማቸው ምግቦች ውስጥ ይካተታል። በቀን አንድ ብርጭቆ የቀይ ስር ጁስ መጠቀም ከፍተኛ ጠቀሜታዎች አሉት። ከእነዚህም ውስጥ የአካል ብቃት እንቅስቃሴን ለመጨመር፣ የአፍ ጠረንን ለመከላከል፣ የሊበር ፋንክሽንን ለመጨመር፣ የጨጓራ ሲልን ባላንስ ለማድረግ፣ የደም ግፊትን ለመቆጣጠር እንዲሁም ደግሞ የስንፈተ ወሲብን ለመከላከል ከፍተኛ ሚና አላቸው። ከመኝታ ከአንድ ሰዓት በፊት መጠቀም ስንፈተ ወሲብ ላለባቸው ሰዎች ወይም ደግሞ ስፔሻሊ ወንዶች ከፍተኛ ጠቀሜታ እንዳለው ይነገርለታል። ከነዚህ በተጨማሪ ቀይስርን ከማርጋ በመቀላቀል የፀጉር ቆዳን በመቀባት ማሳጅ በማድረግ ለሰላሳ ደቂቃ ካቆዩ በኋላ መታጠብ ለፎረፎር ፍቱን መድኃኒት ነው። ይህ በእንዲህ እንዳለ ቀይስርን መጠቀም የሌለባቸው ሰዎች መካከል ስንመለከት የኩላሊት ጠጠር ያለባቸው ሰዎች፣ ምክንያቱም በውስጡ ከፍተኛ የሆነ ኦግዛሌት የተባለ ንጥረ ነገር ስላለው የኩላሊት ጠጠር ያለባቸው ሰዎች ባይጠቀሙት ይመከራል። ከእነሱ በተጨማሪ ሎብለር ፕሬር የሆኑ ሰዎች እና ፕሬግናንሱ ዌኖች ወይም ደግሞ ነፍሰ ጡር እናቶች ቀይስርም ባይጠቀሙት ይመከራል። ቀይስርን ከተጠቀምነው በኋላ በውስጡ ቪክቶሪያ የተባለ ንጥረ ነገር ስላለው ሽንትና ሰገራን የመቅላት ባህሪ ያለው ስለዚህ እሱ እንደ ኖርማል ኮንዲሽን መታየት ያለበት ነገር ነው ስለ ቀይስር የነበረን ማብራሪያ ይህን ይመስላል አብራችሁን ስለነበራችሁ እናመሰግናለን ሰብስክራይብ ሸር እና ኮሜንት ማድረግ እንዳይረሳ በሌላ ርዕስ እስከምንገናኝ መልካም ቆይታ